ለብሔር ብሔረሰቦችና ሕዝቦች አንድነት እኩልነትና መከባበር ዋስትና የሆነው የኢፌዴሪ ሕገ መንግስት መንግስት የጸደቀበትን ቀን መነሻ በማድረግ ላለፉት 19 ዓመታት ህዳር 29 ቀን የብሔር ብሔረሰቦች ቀን ሆኖ ሲከበር ቆይቷል። የፌዴሬሽን ምክር ቤት ከክልሎች ጋር በመተባበር በጋራ በሚያዘጋጀው በዚህ በዓል ከለውጡ በፊት በነበረው የእውነተኛ ፌዴራሊዝም መጓደል ጋር ተያይዞ ግቡን የሳተ እንደነበር ይገለጻል። ከሀገራዊ ለውጥ ወዲህ በተደረጉ ማስተካከያዎች በዓሉ ዓላማዎቹን ማሳካት መቻሉን የፌዴሬሽን ምክር ቤት አፈ ጉባኤው አገኘት ሻገር ይናገራሉ። 19 በዓላት አሳልፈናል። የኢትዮጵያ ብሔር ብሔረሰቦች ቀን ለ19 ዓመታት ተከብሯል። በተለይ ደግሞ ባለፉት ሰባት የለውጥ ዓመታት በዓሉ በድምቀት እውነተኛ ፌዴራሊዝምን ህዝቦች እንዲያጣጥሙ በእኩልነት ላይ የተመሰረተ ፌዴራሊዝም በክልሎች መብት ላይ ያለምንም ጣልቃ ገብነት ክልሎች ራሳቸውን የሚያስተዳድሩበት ሀብታቸውን የሚመሩበት የክልላቸውን እምቅ ሀብት የሚያውቁበት ባወቁበት ልክ ልማት የሚያረጋግጡበት ሁኔታ በተረጋገጠበት የለውጥ ዓመታት የተከበሩት በዓላት በጣም ትርጉም ያላቸው ናቸው። አፈ ጉባኤው ዘንድሮ በሚከበረው በዓልም ብሔር ብሔረሰቦች ማዕከላዊ ኢትዮጵያን እንዲያውቁት ይደረጋል ነው ያሉት። ማዕከላዊ ኢትዮጵያ ክልል የፌዴራል ስርዓቱ የሕዝቦችን ጥያቄ እንደሚፈታ የተረጋገጠበት ነው ሲሉም ገልጸዋል። ብሔር ብሔረሰቦችና ሕዝቦች በዓል በወሳኝነት አንዱ ዓላማው የአካባቢውን ልማት ማረጋገጥ ነው። አካባቢውን እምቅ ሀብት ገልጦ ማየት ነው። ሕዝቦችን ከሕዝቦች ጋር ማገናኘት ነው። እዚያ አካባቢ አስር ብሔር ብሔረሰቦች ነው ያሉት ማዕከላዊ ኢትዮጵያ። ነገር ግን አስር ብሔር ብሔረሰቦች ብቻ ሳይሆኑ ያሉት መላው ኢትዮጵያውያን ብሔር ብሔረሰቦች በማዕከላዊ ኢትዮጵያ ታገኛል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንደሻው ጣሰው በበኩላቸው በዓሉ ኢትዮጵያን በላቀ ሁኔታ ሊያሳይ በሚችል መልኩ ዝግጅት መደረጉን፣ በተለይም ለበዓሉ መርሃ ገብሮች እንዲሁም ለሚመጡ እንግዶች በቂ ዝግጅት መደረጉን ተናግረዋል። ሀያኛው የብሔር ብሔረሰቦች ቀን በዓል ትላልቅ ሀገራዊ ፕሮጀክቶች የተጠናቀቁበት እንዲሁም ሌሎች የኢትዮጵያን ብልጽግና የሚያረጋግጡ ፕሮጀክቶች እንደ ሀገር የተጀመሩበት ወቅት በመሆኑ ለመጪው ተግባራት ኢትዮጵያውያንን ሊያዘጋጅ በሚችል መልኩ መዘጋጀታቸውን ርዕሰ መስተዳድሩ ከኢቢሲ ጋር ባደረጉት ቆይታ ተናግረዋል። በሀገራችን ትልልቅ ፕሮጀክቶች ተጀምረው ያለቁበት ሜጋ ፕሮጀክቶች እንደ ሕዳሴ ግድብ አይነት በተጨማሪ ደግሞ ትልልቅ ፕሮጀክቶች የታቀዱበት። ከተስፋ ብርሃን ወደሚጨበት ተስፋ የገባንበት በ2023 ዓመተ ምህረት በአፍሪካ ደረጃ ኢትዮጵያ ከፊት ካሉት ሀገሮች ትሆናለች ተብሎ ለምናስበው ነገር በቂ ቅድመ ዝግጅት ያደረግንበት ከዛም በዓለም በ2040 አካባቢ 30 40 ባሉት ዓመተ ምህረቶች አካባቢም ምሳሌ ከሚሆኑ ሀገሮች መካከል ለመሆን የምንጥርበት ስራ ነው እና ይሄ አሁን የምናከብረው ብሔር ብሔረሰቦችና ሕዝቦች በዓል ለዚህ ሁሉ ያዘጋጀናል ማለት ነው። የዘንድሮው የብሔር ብሔረሰቦች ቀን ከህዳር 25 ቀን ጀምሮ በተለያዩ ስያሜዎች የሚከበር መሆኑን ከፌዴሬሽን